በዋናነት ለውጡን ያመጣው ጀዋር እንደሆነ ማንም ሕሊናን የሸጠ ሰው ካልሆነ በስተቀረ ይህን ልክድ ማንም አይችልም። ወያኔ ጀዋር ለማስቆም ስታደርግ የነበረችው አንዱም ለጀዋር ደውላም እስረኞችን ስታኮላሽ ነበር፣ ስትደበድብ ነበር፣ ስትጨፈጨፋችሁ ነበር ጀዋር ስልክ ውስጥ አድርጋ ማለት ነው። ለምን እንደሆን ታቃላችሁ? ጀዋር ትግሉን ትቶም ለነሱ እጅ እንድሰጥ ፍለጋ ነው ይሄ ሁሉ የምደረገው ጀዋር ይሄን ሁሉም ስልክ ውስጥ ሆኖም ውስጡ እያረረ እያለቀሰ እምባውን እንትን የሆነው ሲሰማ ነበር። ግን እንደምንም ሆኖም አምስት ሺህ ቀሮዎችን ከለቅበት በኋላም እስረኞችን ብዙ እስረኞች ከተገዱ በኋላም ለውጣ መጣና ለለማና ለአብይ ለሌባው አብይ ነው የሰጠው። እውነት ለመናገር አሁን ደግሞም ጀዋር ነው ተመልሶ ጀዋርን አሸባሪ አድርጎ እንትን የሚሉት በጣም አሳፋሪ የሚሆነው ማለት ነው። በጣም ህፍረት እንኳን የማይሰማቸው ፖለቲከኞች እውነት ለመናገር ጀማ ለማ ነበረም ጀዋርም የለውጡ አባት የሆነው የኢትዮጵያን ጠቅላላ በአንድ ጣት ሲያንቀሳቀሳቸው የነበረው ጀዋር ዛሬም አሸባሪ ብሎ እንትን ለማድረግ ይሞክራሉ። የለውጡ አባት ጀዋር ነገም ይሄ ቀን ተመልሶ እንዲመጣ ምንም ጥርጥር የለም። ኦሮሞ ህዝብም ሚሊዮኖቹም ከተጨፈጨፈ በኋላም ሚሊዮኖቹም ከተፈናቀሉ በኋላም ሚሊዮኖቹም ከተገዱ በኋላም ሚሊዮኖቹም የአይምሮ ችግር ከገጠማችሁ በኋላም ቢሆን ሳይኳችሁ ከተጎዳ በኋላም ቢሆን ይሄ ቀን እንደሚመጣ ተስፋ እናደርጋለን። ቪዲዮ እስከ መጨረሻ አዳምጣችሁም ሼር፣ ኮፕሊንክ ፎሎ እያደረጋችሁ ቤተሰብ እንድትሆኑም እንጠይቃችኋለን። በነገራችን ላይ ሰሞኑ በፓርት አንድ ሁለት ፓርቲ ብዬም በኦሮሞኛም የጀዋርን ታሪክ የጀዋርን ትግል ውጣውረዱንም በፓርት አንድ ሁለት ብዬም በኦሮመኛ ላይ አቀርብላችሁ አስቤ ያለሁኝና አቀርብልኝ ወይ ደግሞ ኑፍዲ ሲወርጀተን ለኮሰ ቶኮ ወር ድህዬስን በርባኑ ጀተን ለኮፍ ለማ አስጀለና ኬትተኒ አኒ ስን ጀተኒ ወሉማ ገለ እነሱ እንደሚያስቡት ተቃዋሚ ከእዚህ አምጥተን ከውጭ አስገብተን ምናምን እንደዚያ አይደለም። በደም በአጥንት ነው የመጣው። ቀላል አይደለም እነሱ እንደሚያስቡት። እነሱ ደግሞ አላመጡትም። ኢንስፓይት ኦፍዝም የመጣ ነው። በእነሱ የመጣ ለውጥ ሳይሆን ኢንስፓይት ኦፍ ዘም የመጣ ነው። 99 በመቶ የሚሆኑት ብልጽግናዎች የኢህአዴግ ሰዎች ነበሩ። ያለ እነሱ ፍላጎት እጃቸው ተጠምስዞ የመጣ ለውጥ ነው። ማለት ስላለብኝ እለዋለሁ። ጠቅላይ ሚኒስትሩ ፕሬዚዳንት ኢሳያስን መጠንቀቅ አለባቸው። 1990 ውስጥ የፈጸምናቸው ስህተቶች ተመልሰው ሊመጡ ነው። በሁለቱ ሀገሮች አመራር መካከል እና በሁለቱ ገዢ ፓርቲዎች መካከል የነበረ ግንኙነት ኢንፎርማል የሆነ ብሮማንስ የምንለው የመሪዎች ወንድማኛ ወንድማማኝነት ወይም ደግሞ ሽርክና ላይ የተመሰረተ ጉርብትና የት ማይደርስም። ጉርብትና ዘላቂ መሆን መቻል አለበት። የህዋትና የትግራይ ነፃ አውጪ ወይም ደግሞ የሻዕቢያ ግንኙነት ነበረ፣ የጦፈ በጣም የጋለ ፍቅር፣ ልክ አሁን እንደምናየው በጣም የጋለ ፍቅር ነበረ። ሁለት ሀገር ናቸው እንደ እስኪባል ድረስ በሁለቱ መካከል ችግር ሲፈጠር፣ ምክንያቱም በሁለቱ መካከል የማይታረቅም ነበር። መቶ ሺህ ዜጎች ከሁለቱ ሀገር አጣል ለሀያ ዓመታት ግሪድሎክ ውስጥ ገባል። ዛሬ ስለምንድን ነው እዛ ተመልሰን ምን ገባው? ዛሬም እኮ ልክ ያኔ በፕሬዚደንት ኢሳያስ እና በመለስ መካከል የነበረው በፕሬዚደንት ኢሳያስ እና በጠቅላይ ሚኒስትር አብይ መካከል እየመጣ ነው። ባለፉት ሁለት ዓመት ምንድን ነው? የኢትዮጵያ መንግስትና የኤርትራ መንግስት ግንኙነት ምንድን ነው? የኛ ውጭ ጉዳይ ሚኒስትር በደንብ ያቁታል። ዲፕሎማቶቻችን ያቁታል። is there anything institutionalized i don't think so ህወሓት እኮ የበደለው ተቃዋሚው ነው። እዚህ ያገር ህወሓት የበደለው እኮ ህዝቡን ነው። ህዝቡ ራሱ ከስልጣን ከወረዱ በኋላ ረስቷቸዋል። ምንድን ነው ከነሱ ጋር ትናንት ሀገር ሲዘርፉ ሀገር ሲሰርቁ ሀገር ሲደበድቡ የነበሩት ዛሬ ያዙ ይልቀቁኝ የሚሉበት ምክንያት አይገባኝም። የህወሓትና የብልጽግና ልዩነት ለእኔ ፕሪንስፕልም አይደለም፣ ህገ መንግስትም አይደለም፣ ኢንፋክት ፖለቲካም አይደለም። የአባትና የልጅ አምባጓሮ ወይም ደግሞ አባታቸው ሞቶባቸው በውርስ ላይ የሚጣሉ የሁለት ጎረምሶች ንትርክ እንጂ የዚህን ሀገር ፖለቲካም እያበላሸ ያለ እያበላሸ ያለ እንጂ ፕሪንስፕል ላይ የሆነ አይደለም የሚያዋጣው። በተለይ በፌዴራል ስልጣን የያዙት ኃላፊነት ስላለባቸው ጉዳዩን ሴኪሪታይዝ እያደረጉ ከመሄድ ይልቅ ሁሉንም የሚያካተተ ውይይት ማካሄዱን ለሀገር የሚገነባው። ከዛ የበለጠ ጦርነት እኮና። ሰው ለምን ጦርነት ናፈቀው ግን? ጦርነት እኮ በበቂ ደረጃ አድርገነዋል። ህወሓቶች እኮ ትግራይን አልፈው ኢትዮጵያን የያዙት በጦርነት እኮ ነው። ወኖ ጎባ ብዛት እንደገና ደግሞ እኛ ተመለሰን ትግራይ በጦርነት የሚያዝ ወዱ ዘ ምንድነው ሰው እያሰበ ያለው እዚህ ሀገር። ይሄ ተገቢ አይደለም፣ አይጠቅም። ከኤርትራ ጋር ተያይዞ ያለው ጉዳይ ነገሮች እየተወሳሰቡ ነው። እዚህ አካባቢ የኤርትራና የኢትዮጵያ ጉዳይ የሁለት ሀገሮች የጉርብትና ጉዳይ ነው። የትግራይና የ የህወሓትና የብልጽግና ጉዳይ የአንድ ሀገር የስልጣን ሽኩቻዎች የገቡ ውስጥ የገቡ የፖለቲካ ድርጅቶች ጉዳይ ነው። የዶሜስቲክና የኤክስተርናል አፌርስ ጉዳይ ነው። ግን ባለፉት ሁለት አመታት የትግራይንም ክልል ጉዳይ የኤርትራንም ጉዳይ ጠቅላይ ሚኒስትሩ እያካሄደ ያለበት ሁኔታ አደገኛ ነው። ትግራይ ውስጥ አይሶሌት የመደረግ ስሜት እያደገ የመጣበት ሁኔታ ነው ያለው። መሆን የነበረበት የማዕከሉ አመራር መሆን የነበረ መቀሌንና አስመራን ሻቢያንና ወያኔን አስታርቆ ዘላቂ ሰላም በሁለቱ ሀገሮች ስር ውስጥ እንዲመጣ ነው። በነገራችን ላይ ትግራይን ያላካተተ ሰላም በኤርትራና በኢትዮጵያ መካከል ፈጽሞ ሊመጣ ይችላል። ዲሽ ቢ ክሊር ቱ ኤቨሪባዲ የጂኦግራፊ ጉዳይ ነው። የፖለቲካ የደብረ ጽዮን ወይም ያዊ ወይ ኢሳያስ ጉዳይ አይደለም። የጂኦግራፊ ጉዳይ ነው። ኤርትራና ኢትዮጵያ ሲጣሉ እኮ ህወሓትና ሻዕቢያ ላይ ሲጣሉት አይደለም። እንደ ምን እኛ አይደለም፣ ሜዳ ነው ማገድ ሄደ ማ- እዛ ሄደን ተማገድን። ድንበሩ የድንበር ጥልም የሚባለውም እኮ የድንበር ጥልም የሚባለው መቶ በመቶ በትግራይና በኤርትራ ድንበር ላይ ያለ ነው። እንዴት ነው በትግራይ ላይ ዘለን ከኤርትራ ጋር ሰላም የምንፈጥረው? ስለዚህ መሆን ያለበት ኢትዮጵያ ውስጥ የዶሜስቲክ ጉዳይ ኮንቴይነር እናደርጋለን ከኤርትራ ጋር ደግሞ ዘላቂ ከግለሰቦች ከአመራሮች የዘለለ የበለጠ የትግራይ የኤርትራን ህዝብና የኢትዮጵያን ህዝብ ማለትም ፕራይመርሊ የትግራይን እና የኤርትራን ህዝብ የሚያያይዝ የሰላም ስምምነት ያስፈልጋል። ትግራይን አግልሎ ኤርትራና ኢትዮጵያ ማስታረቅ ፊዚክሊ ኢምፖሲብል ነው በነገራችን ላይ።